አብረሽም ልጄ ነው። አንቺም ልጄ ነሽ። እኔ ደግሞ ሁለታችሁን ስትስማሙ ነው ድምቀቴም፣ ደስታይ፣ ሰላሜ፣ እርቲይ የኔ ልዩ። እንዴው መውለድስ ወልደሻል፣ በስቲ ናውራው እንጂ የኔ እናት። እንግዲህ የሩቲ የናት አብሽና ሩታን ለማስታረቅ እየታገሉ ነው። ሩታዬ መልሷን ሰጣለች። ወዶቼ፣ የሩቲ እንግዲህ ካለ ካለ ሩታ ሚሆን ነገር የለም ሳይሆን እንግዲህ ልጅ ካላባቱ እንደማያድግ እየመከሯት እየቆነጠጧት ይገኛሉ ማለት ነው። ሩታዬ መውለዱን ወልዳለች፣ ግን በኋላ ነው የሚለቀቅላችሁ ውዶቼ። አሁን ግን ነጭ ነጩን እነሱ ያሉትን እንሰማለን እኛ አብርሃም እንግዲህ መልስ ሰጧል። አሰላሙ አሌይኩም ወረህመት ወበረካቱ ውድና የተከበራችሁ የግሪሲ የክሩ የጨረቃ ቤተሰቦች እንደምን አላችሁልን? በእያላችሁበት ያላ ሰላምታ ይላችሁ። እንደተለመደው ሻር ላይክ እያረጉ ቤተሰብ ይሁኑ። ሩታዬ እንግዲህ ሀብቴ ዛሬም እናትየዋ ወደ አብርሃም መመለስ አለብሽ፣ መጫናን መጫነሽም ልጅ ካላባት ማደግ የለበትም ሲባል እንግዲህ ሩታዬ መሆኑን እሺ ግን የሆኑ ነገር ስላሉ ያን ማስተካከል አለበት። አብርሃም አሁንም እነ ጋሽዬን አምጥቼ ስንቱን አልፏልኝ ያ ነገር መደገም የለበትም ስትል ድምጧን አሰምታለች። እውነት ነው። ይህ እንግዲህ እውነትም ለመናገር አብርሃም ሲነግሩት አልሰማም። እንግዲህ የሩትዬ እናት አንቺንም ቆንጥጬ አብርሃምም ልጄ ነው ሩትዬም ልጄ ናት፣ ሁለታችሁንም ቆንጥጬ ቤታችሁን አሰራችኋለሁ። ሩታ እንግዲህ እህቶቿ በሙሉ እየመከሯት ይገኛል ማለት ነው። ምን አለ መሰላችሁ ሩታዬን ሲመክሯት ሳያስጨናንቁ ትዳር እንዴት እንደሆነ ትዳር በምን መልኩ እንደሚመራ ትዳር ሳይንጨረጨሩ ትዳር በስያሳ እንደሚያዝ እንግዲህ ልጃቸውን መክረዋል። እንግዲህ ሩታዬ ሚስጥር አወጣለች ማለት ነው። እናንተ እንዳታውቁ ብዬ ብዙ ነገር እየሰራኋቸው፣ ብዙ ነገር የማታውቋቸው ነገሮች አሉ። እናንተን አላስገባም ብዬ ብዙ ነገር ተጎድቻለሁ። አሁን ግን ያ ነገር እንዲደገም አልችልም። አሁንም ጋሽዬ መተው በፊትም ብዙ ነገር አልፏልኝ። አትሄድ ያልኩትን መንገድ እየሄደ እየሳተ አብርሃም ለኔ ጥሩ ነበር፣ ግን መጨረሻው አላምርልኝ ነው ያለ። አትሄድ ያልሁትን መንገድ እየጣሰ አባቱ ያለውን አይሰማም። ስለዚህ ገና ልጅ ነኝ፣ ገና ወጣት ነኝ እንደፈለግ መሆን እፈልጋለሁ እያለ ያን ነገር ደሞ አሁንም እኔ እንዲደግመው አልፈልግም። አዎ በፍርድ ቤት ያስተካከላል ይስተካከላል ብዬ ፍርድ ቤት የያዘው ነገር ነው። ግን ፍርድ ቤትም ሆነ በእናንተም ሆነ ቃል የሚገባልኝ ከሆነ እናያለን ወደፊት ብላለች። እንግዲህ ሩታዬ ወደ መታረቁ የተመከረችውን ልጅ ያለአባት እንደሚያድግ እንደማያድግ አፏን አውቃለችና ተረርታለች። ይውላችሁ ምን አለ መሰላችሁ መውለድ ብቻ አይደለም ሀባይቢ፣ መውለድም አሳደግም ኋላም ደግሞ አባቴ የት ነው እንኳንስ አብርሃም የሶሽ ሚዲያው ጀግና ይቅርና አባቴን እንዴት ለይተሽ አሳደግሽኝ። እንግዲህ ወንድ ልጅ እሱን ነው የሚመስል። ሲፈራገጥ አይታችኋል፣ ወደ አባቱ ሊወጣ ነው እያሉ ነው እንግዲህ ምን አለ መሰላችሁ እድሜና ጤና፣ እንግዲህ ወጡም ተወልዶም የሚጠቅም እንኳን ለራሱ ለሁሉም የሚጠቅም ያደርገው ማለት ነው። የሩትዬ እናት እድሜና ጤና፣ እንግዲህ በድዋም ሙስሊም እህቶችን በድዋ ክርስቲያኖችን በጾለት አትርሷት ሩትዬን ብለዋል። እንግዲህ ሁላችሁም እንግዲህ ወልዳ የምትጠቀም ልጃችን የምታሳድግልን ያደርግልን ብለዋል እንግዲህ እንዳነጋገራቸው ከሆነ ማለት ነው ውዶች፣ መውለዱን ወልዳለች እንነግራቸዋለን። ግን አሁን አይደለም ቪዲዮ የሚለቀቅ ቆይቶ ነው የሚለቀቀው። እኛ ግን ያሉን እና ምንሰማ እንነግራችኋለን። እንወዳችኋለን። እና ሩታዬ እንግዲህ በአንደበቷ ከእህቶቿ ምክር እየወሰደች ነው። እውነት ነው ለመሰላችሁ ልጅ በልጅነት ነው አላሰጧታል። ግን ደግሞ አባት በሀያት እያለ ካላባት ያላደገ ልጅ ምንም ጭራሽ አያዝም። በተለይ ወንድ ልጅ ማለት ነው። ስለዚህ ሩታ እንግዲህ እያሰበችበት ይገኛል። እናትየዋም እንኳንስ አንቺንም ተቆንጥጭ ቆንጥጭ ቢሆን አብርሃምም ልጄ ነው ተቆጥጭህም ቢሆን አብርሃምን አስቀርቤ ወደ አንድ ላይ ምትም መመለስ አለባችሁ ተብለዋል። እንግዲህ ውዶች እኛም በጣም ነው የተደሰት ነው። እንኳን ደስ አላችሁ ቢሆን ጥሩ ነው። ለመሰላችሁ ቤተሰቦችን አብርሃም ሊመከር ይችላል። አብርሃም ተመክሮ ተቆንጥቶ፣ እንዲሁም ደግሞ አባትዬው እድሜና ጤና ጋሽዬ መክረው ልጃቸውን ሊመልሱት ይችላሉ። ሩታ ው ቤተሰቦቿ እየመከሯት አደለን። ደግሞ ሩታ ቤተሰቧን የሚመክሯትን በጣም ነው የምትሰማው። ጎበዝናት፣ አንበሳናት፣ ጀግናናት። ደግሞ እንደ ጀግንነቷ ጀግናዋን ባሏን ለሌላ ሰጣ ከምትሄደው እውነት ነው የምላችሁ። ዛሬ የሚገርማችሁ ነገር ማለት ነው ሄረሜላ እየዘፈነች ነበረ። እኔ ምን ላድርግ ጥይህም አልጥልህ እኔ ምን ትሄድብኛለህ አይኔን ጨልሜ እስታበራው ድረስ ትናፍቀኛለህ እያለች እየዘፈነች ነው። ግን ዘፍና ነው ምትቀር፣ ሩጣ ነው የምትቀር እንጂ አብርሃም የአንድና የአንድ የሩታ ብቻ ነው። ውዶቼ በሰው ባል አትረማመዱ። በሰው እቃ ማን ይበላል? ስለዚህ እንኳንስ መንገድ ላይ ያለ ልጅ ልጅ አስታራቂው ተወልዶ ይቅርና ልጅ የሌላቸውም የሚፋቀሩ ሰው በአንድ ላይ እንደሚኖር ይህን እርግጠኛ ነኝ። ትናንትና መጣ ሄርሜላ፣ ይህን ያክል እየጨፈረች ይህን ያክል እየዘፈነች ይህን ያክል እንቧ እያለች እኖራለሁ ብላ እንደሆነ ተሳስታለች። እንወዳችኋለን። ዛሬ እንግዲህ የሩታ እናት ነጭነጩን ተናግረዋል። በጣም ተደስተናል። ውዶቼ እንወዳችኋለን። ሸርላይክ እያረጉ እያደረጉ ቤተሰብ የሆኑ ሀይሚና ቡርኬ ሀይሚና ቡሪኬ እንግዲህ ችግር ደርሶባቸዋል። ሀይሚ ጥላው ሂዳለች። እንግዲህ የሀይሚን ያልተረዳት ነገር አለ። ትንሽ አጥፍታለች። ሀይሚዬ ጥላው በመሄዷ በጣም ተናዶ ነበረ፣ ግን ተመልሳለች። ታመመ እንደሚወዳት እያወቀች ለምን ጥላው ከጎረቤት ሄደች? እንግዲህ ሀይም እየሄደ አዲስ ድራማ ጀምራለች ግን ዛሬም ስላልተቀበላት ውጭ ልይ ብሎ ሲላት ጥላው ሄዳለች። በጣም ልባችን ተሰብራል። እውነት ለመናገር ያሳዝናል። ይሄ ሀይሚ መሄድ ለዚህ ደረጃ መድረስ ምንም ማያስፈ አስፈለገ እንዲሁም ሀሰን ያወጣባት ፋይል አለ። በዛ ምክንያት ቡሩኬ እያወቀ ነው። እንግዲህ አዲስ ድራማ ጀምረዋል። መዋጫውን ይስጠን በሉ አቦ። እንግዲህ እንወዳችኋለን፣ እናከብራችኋለን። ሀይምዬ ቡሩኬን ባታስለቅሹ ይወድሻል፣ ተወጀዋለሽ። ህይወታችሁን ፍቅር ናችሁ እናንተ ፍቅር ለፍቅር ሆናችሁ ብትኖሩ ጥሩ ይመስለኛል። የአብርሃም እህትነሽ እና ፍቅር ነሽ የኔ ልዩ ጨረቃዬ። የጨረቃ ቤተሰቦች ልባቸው ተሰብሯል። እንግዲህ እንወዳችኋለን እናከብራችኋለን። እንዳያችሁ ሸር ላይ ካድርጉ ሩታዬ፣ እንወድሻለን እናከብርሻለን። እንግዲህ ወደ ቤትሽ ወደ ባልሽ ተመልሰሽ የእናቶችሽን ስም አክብረሽ ምክር ሰምተሽ የእናትሽንም የሄድሽንም ወደ ባልሽ ብትመለሽ ደስተኛ ነን እኛንም እርዱን በጾለታችሁ እናንተው ተባበሩን ስላሉ የሩትዬ እናት እኛም እንረዳችኋለን እናንተም ደግሞ እኛን እርዱን ማለት ነው ሩታዬ እንግዲህ ጀግናና አንበሳ እንቁ ናት ለሁሉም እንግዲህ ወልዳ እንግዲህ ልጇን ይዛ ወደ አዲስ አበባ የምትመለስልን ያደርገውላችኋለሁ። አዲስ ነገር አለ፣ ወዶቼ እንነግራችኋለን። ያው እነሱ ይፋ ሲያደርጉት እኛ ያወቅነው ብናውቅ እነሱ ይፋ ሲያደርጉት ይፋ ይሆንላችኋል። እንወዳችኋለን። እንግዲህ አብርሃም መልስ ሰጧል። አብርሃም ሊቆነጠጥ ነው። አብርሃም እንግዲህ ጋሽዬ ሊቆጡት ነው። ስለዚህ አብርሃም ተዘጋጅ። እውነት ለመናገር አብርሃም መዘጋጀት አለበት። እወዳታለሁ፣ አፈቅራታለሁ በንፋስ ብቻ አይደለም። እውነት ወንድ እና ጀግና ከሆነ ለሚስቱ ያለውን እውቀት መስጠት አለበት። እንወዳችኋለን። አዲስ ነገር አለ። ሸር ላይክ አድርጎ ሰላሙ አለይኩም ወረህመቱላሂ በረካቱህ